ሰላም ጤና ይስጥልኝ! የተወደዳችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን፣ እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከእኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ህወሓት የደበቃቸው ከባባድ የጦር መሳሪያ ወደ አፋር ክልል እያስጠጋ መሆኑ ተገለጸ። ኢትዮጵያን የካደውና የሻቢያ ፈረስ ሆኖ እያገለገለ የሚገኘው የህወሓት አንጃ ቡድን ከፕሪቶሪያ ስምምነት በኋላ የደበቀውን መድፍ፣ ታንክ፣ ዙ 23፣ ሮኬት 107 ከቀበረበት ቦታ በማውጣት ትናንትና ጥቅምት 25 2018 ዓ.ም በትግራይ የሰላም ኃይል ላይ ጥቃት ለመፈጸም ወደ አፋር ክልል ማስጠጋቱ ተገልጿል። ይህንን ተከትሎም የአፋር ልዩ ኃይል ወደ የአፋር ክልል ወሰን ላይ የተጠጋ መሆኑንም ተጠቅሷል። በጦርነት እንጂ በሰላም መኖር የማይችሉት የህወሓት አንጃ ቡድን አመራሮችና ጀነራሎች ለፈጸሙት ወንጀል ተጠያቂነትን በመፍራት የሻዕቢያ መንግስት ትእዛዝ ተቀብለው ጦርነት ወደ ትግራይ ክልል በመሳብ ሻዕቢያን ለመታደግ መወሰናቸውም ተጠቅሷል። ለዚህም እቅዳቸው እንቅፋት ይሆንብናል ያሉት የሃራ መሬቱ የትግራይ የሰላም ኃይል በመጀመሪያ ለማጥቃት መወሰናቸው የተገለጸ ሲሆን በዚህ እቅዳቸው መሰረትም ጥቅምት 23 2018 ዓ.ም ተመረቱ ድለት በትግራይ የሰላም ሀይሎ ጦርነት ለኩሰው የሙልቀን ጦርነት ማካሄዳቸው መዘገባችን ይታወሳል። ነገር ግን የህወሓት አንጃ ቡድን ራሳቸው በለኮሱት ጦርነት በትግራይ የሰላም ኃይል በተሰጠ ተመጣጣኝ ምላሽ ሙትና ቁስለኛ ሆነው እንዲሁም የተቆጣጠሩት ስፍራ ለቀው ወደኋላ በሽንፈት ተመልሰዋል። ቀይ ባህርን በጋራ መጠቀም ከተቻለ የተሻለ ውጤት ይገኛል ሲሉ የቀድሞ የባህር ኃይል አባላት ገለጹ። ቀይ ባህርን በጋራ መጠቀም ከተቻለ በልማትም ሆነ በተለያዩ ጉዳዮች የተሻለ ውጤት ማስመዝገብ ይቻላል ሲሉ የቀድሞ የባህር ኃይል አባላት ተናግረዋል። የቀድሞ የባህር ኃይል አባላት የሆኑት ማስተር ቺፍ ዘሪሁን ወዮሳ ከኢቲቪ ጋር በነበራቸው ቆይታ ኢትዮጵያ የወደብ ጉዳይን በተመለከተ ብሔራዊ ጥቅሟን ለማስጠበቅ እየሄደችበት ያለው መንገድ ተገቢና ፍትሐዊ ስለመሆኑ አንስተዋል። ቀይ ባህርን በጋራ ብንጠቀም የተሻለ ትብብር በር የሚከፍት ነው ሲሉም አስረድተዋል። ቀይ ባህር ሰፊ ሀብት የያዘ በመሆኑ ለቀጠናው ሀገራት ሁሉ ይበቃል። ስለዚህ በጋራ ብንጠቀም ምንም ዓይነት አሻሚ ጉዳይ አይነሳም ሲሉም ጠቁመዋል። ኢትዮጵያ በታላቁ የኢትዮጵያ ሕዳሴ ግድብ ዙሪያ የተነሱ ጫናዎችን በመቋቋም ግድቡን ማጠናቀቋን አስታውሰው በቀጣይም የባህር በር ጥያቄ የማይመለስበት ምክንያት እንደማይኖርም ነው ያነሱት። የቀድሞ የባህር ኃይል አባል ሊዲንግ ሲማን ጥበቡ ተፈራ በበኩላቸው ኢትዮጵያ የባህር በር ቢኖራት የቀጠናውን ሀገራት ህዝብ በልማት በማስተሳሰር ረገድ ውጤት ማስመዝገብ ይቻላል ሲሉ ገልጸዋል። ከባህር በር ጋር ተያይዞ የኢትዮጵያን እድገት የማይፈልጉ አካላት የተለያዩ ተጽዕኖዎችን ለማሳደር እንደሚፈልጉም አብራርተዋል። ኢትዮጵያ የባህር በር የማግኘት መብቷን ሁሉም ዜጋ ሊጠይቅ እንደሚገባው አንስተው ቀደም ባለው ጊዜ በባህር በር ጉዳይ ላይ ለተፈጸመው ስህተት በአዲስ ታሪክ መታደስ እንዳለበትም አመላክተዋል። ማሊ ሁለተኛውን የሊቴም ማዕድን ማውጫ አስመረቀች። የ250 ሚሊዮን ዶላር ኢንቨስትመንት ነው ተብሏል። ማሊ ሁለተኛውን የሊቴም ማዕድን ማውጫ በትናንትናው ዕለት ማስመረቋን የፕሬዝዳንቱ ቢሮ አስታውቋል። የማዕድን ማውጫው የሚገኘው በቡግኒ ክልል ሲሆን በየዓመቱ 400 ሺህ ቶን የሊቴም ክምችት ያመርታል ተብሎም ይጠበቃል። ይህም ማሊን ከአፍሪካ ግዙፉ የዘርፉ አምራቾች አንዷ ያደርጋታል ተብሏል። ሊቴም ማይንስ ኦፍ ቡግኒ የተባለው የማዕድን ማውጫ 65 በመቶ የብሪታንያው ኮዳል ማይኒንግ ሲሆን 35 በመቶ ደግሞ የማሊ መንግስት ነው። ፕሮጀክቱ የ250 ሚሊዮን ዶላር ኢንቨስትመንት መሆኑን የዘገበው ስፑትኒክ በሺዎች ለሚቆጠሩ የማሊ ዜጎች ቀጥተኛና ቀጥተኛ ያልሆኑ የስራ ዕድሎችን መፍጠሩን ጠቁመዋል። በአፍሪካ ግዙፉ የማዕድን ማውጫ እንደሆነ የሚታሰበው እና በቡጉኒ ክልል የሚገኘው የማሊ የመጀመሪያው የሊቴን ማዕድን ማውጫ ጉላሚና ተብሎ የሚጠራ ሲሆን በ2017 ዓ ም አጋማሽ ላይ ወደ ስራ ገብቷል። ሊቲየም በአሁኑ ወቅት ለኤሌክትሪክ ተሽከርካሪ ባትሪዎች፣ ለቀጣይ ትውልድ ተሽከርካሪዎች እና ለዘመናዊ የቴክኖሎጂ መሳሪያዎች ምርት ወሳኝ የሆነ ስትራቴጂካዊ ብረት ነው። በመላ አሜሪካ በበርካታ ግዛቶች ምርጫ ተካሄደ። አሜሪካ ፕሬዝዳንታዊ ምርጫዋን ባደረገች በዓመቱ በበርካታ ግዛቶች የቁልፍ ፖለቲከኞችና አስተዳዳሪዎችን ምርጫ በማድረግ ላይ ትገኛለች። በዋናነት በኒውዮርክ ከተማ ከንቲባን፣ በኒውጀርሲ እና ቨርጂኒያ ደግሞ የግዛት ገዥን፣ በፔንሲልቬኒያ የከፍተኛ ፍርድ ቤት ዳኞች ባሉበት ይቀጥሉ ወይ ሳይቀጥሉ በሚሉት ላይ ህዝቡ ድምፅ በመስጠት ላይ ውለዋል። ውጤቱ የአሜሪካን ፖለቲካ አዲስ ቅርጽ እንዲይዝ ሊያደርግ የሚችልም ነው ተብሎለታል። በካሊፎርኒያ የሚገኙ ድምጽ ሰጪዎች በፕሬዚዳንት ዶናልድ ትራምፕ የስደት ፖሊሲ ምክንያት ወደ ድምጽ መስጫ ጣቢያዎች እንዲያመሩ ሆነዋል። እንደ አውሮፓውያን አቆጣጠር የ2025ቱ የኒውዮርክ ከተማ ከንቲባ ምርጫ ደግሞ ከምንም ጉዳይ በላይ ተጠባቂ ሆኖም ቆይቷል። ከ1.7 ሚሊዮን ህዝብ በላይ ድምፅ የሰጠ ሲሆን ከ2 ሚሊዮን በላይ መራጭ ተመዝግበዋል። የከንቲባ ምርጫው በዲሞክራቱ ዞህራን ማምዳኒ በቀድሞው ገዥ እና በአሁኑ ገለልተኛ ሌላው ተፎካካሪ አንድሪው ኮሞ እንዲሁም በሪፐብሊካኑ ከርቲስ ሊዋ መካከል ተደርጓል። የመጨረሻ ውጤቱ ከ30 ዓመታት በኋላ ከፍተኛ ሆኖ ሊመዘገብ ይችላል ተብሎም ተጠብቋል። በከንቲባ ምርጫ ፉክክር ታሪክም ከ50 ዓመታት ወዲህ ታይቶ የማይታወቅ ቁጥር ሊመዘግብበት ይችላልም ተብሎ ተተንቢዋል። ፕሬዚዳንት ዶናልድ ትራምፕ አንድሪው ኮሞን እንደደገፋቸው ባይዘነጋም፣ ዞህራን ማማድኒ የኒውዮርክ የመጀመሪያው በአፍሪካ የተወለደ ሙስሊም ከንቲባ ሆኖ ተመርጧል። ዙሁራን ማማዳኒ በዩናይትድ ስቴትስ ውስጥ ትልቁን ከተማ ለመምራት በተካሄደው ውድድር አሸንፏል። አሶሼትድ ፕሬስ ትናንትና ማክሰኞ መገባደጃ ላይ የተነበየው ይህ ውጤት የምርጫ ጣቢያዎች የዓለምን ትኩረት የሳበው የጦፈ ውድድር ከተጠናቀቀ በኋላ ነበር ሉ ከ ስምንት ነጥብ አራት ሚሊዮን በላይ ህዝብ ለሚኖርባት ከተማ በታሪክ ውስጥ ትልቁ ውጤት ይሆን ኢኮኖሚያዊና ባህላዊ ኃይል ያለው ዓለም አቀፍ ጠቀሜታም ይኖረዋል ተብሏል። ማማድኒ የመጀመሪያው ሙስሊም፣ የመጀመሪያው የደቡብ ኤሲያ ዝርያ ያለውና በአፍሪካ ውስጥ በዩጋንዳ ካምፓላ የተወለደ የኒውዮርክ ከተማን ለመምራት የመጀመሪያው ሰው ሆነዋል። ማማዳኒ በዚች ከተማ ታሪክ ለመስራት ወደዚህ ደረጃ ላደረሱኝ ደጋፊዎቼ አመሰግናለሁ ብለዋል። የቀድሞው የኒውዮርክ ግዛት ኩመ ኩሞ ማማዳኒ፣ ምርጫውን ስላሸነፍክ እንኳን ደስ አለህ መልእክት አስተላልፈዋል። ራሱን ዲሞክራሲያዊ ሶሻሊስት ሲል የሚገልጸው ማማዳኒ ከወራት በፊት በአንጻራዊነት የማይታወቅ ሰው ነበር። ለማህበራዊ ፕሮግራሞች በገባው ቃል መሰረት የምራጮችን ቀልብ በመግዛቱ ወደ ድልም አምርቷል። በቻይና ሰውነት ላይ ታስሮ መብረር የሚያስችል መሳሪያ ይፋ ሆነ። በቻይና በሚገኘው አንድ ዩኒቨርሲቲ የጄትሮ ቡድን በመባል የሚታወቅ የተመራማሪዎች ቡድን በጀርባ ላይ የሚታዘል እንዲሁም በክንድ ላይ የሚጠለቁ ሞተሮች ያሉት መብረሪያ መሳሪያን ይፋ አድርጓል። መሳሪያው በአምስት ሞተሮች የሚንቀሳቀስ ሲሆን፣ አብራሪው አቅጣጫውና ከፍታውን በክንድ እንቅስቃሴዎች እንዲቆጣጠር ያስችለዋል። ሰዎች መሳሪያውን በመጠቀም አየር ላይ ሆነው አካባቢያቸውን እየተመለከቱ ከመሬት ከፍ ብለው መብረር ይችላሉ ተብሏል። በቅርብ ጊዜ በተደረገ ሙከራ አንድ ሰው በመሳሪያው ታግዞ በሰዓት 100 ኪሎ ሜትር መጓዝ እንደሚችል የሲጂቲኤን ዘገባ አመላክቷል። በዓለም የመጀመሪያው የበራሪ መኪኖች ፋብሪካ የሙከራ ምርት ጀመረ። በዓለም አቀፍ ደረጃ የመጀመሪያ የሆነውና በቻይና ጓንጉዙ የሚገኘው በአየር ላይ የሚጓዙ መኪኖችን ለማምረት የተመሰረተው ፋብሪካ አሁን ላይ የሙከራ ምርት መጀመሩን አስታውቋል። በመጀመሪያው የሙከራ ምርት ሂደትም በኤሌክትሪክ የሚሰራ የመብረር አቅም ያለው መኪና መስራት ችሏል። ፋብሪካው 120000 ካሬ ላይ ያረፈ ሲሆን በየአመቱ እስከ 10000 የሚደርሱ በራሪ መኪኖችን የመስራት አቅም እንዳለውም ተገልጿል። የቻይናው የኤሌክትሪክ ተሽከርካሪ አምራቹ ኤክስፒኤንጂ እህት ኩባንያ በመጀመሪያው አመት የሙከራ ምርቱ አምስት ሺህ የሚጠጉ በራሪ መኪኖችን ለማምረት ትዕዛዝ የተቀበለ ሲሆን እንደ ኤሮፓያን አቆጣጠር በ2026 በራሪ መኪኖቹን እንደሚያስረክብም ተጠቁሟል። ኩባንያው ሙሉ በሙሉ ወደ ምርት ሂደት ሲገባም በየ ሰላሳ ደቂቃው አንድ በአየር ላይ የሚጓዝ መኪና የመገጣጠም አቅም እንዳለው ቻይና ዴሊ ዘግቧል። በሰማይ ላይ መብረር እንዲሁም በምድር ላይ መሽከርከር የሚችል መኪናው በመደበኛ የመኪኖች መንገድ ላይ መሽከርከርና መቆም የሚችልም ነው ተብሏል። በአሜሪካ ኬንታኪ የጭነት አውሮፕላን ተከስክሶ የሰባት ሰዎች ህይወት ማለፉ ተሰማ። ትናንትና ማክሰኞ ማምሻውን በሉዊስቪል ኬንታኪ በመነሳት ላይ የነበረ አውሮፕላን በደረሰ አደጋ ሰባት ሰዎች ህይወት ማለፉ ተገልጿል። እንደ አካባቢው አስተዳደር መረጃ መሰረት ከሞቱት ሰዎች ሶስቱ የአውሮፕላኑ ሰራተኞች ሊሆኑ እንደሚችሉ ተገልጿል። በሉዊቪል ዓለም አቀፍ አየር ማረፊያ የአውሮፕላኑ መፈንዳትን ተከትሎ በደረሰባቸው አደጋ ህይወታቸው ሳያልፍ እንደቀረም አስታውቋል። የሟቾች ቁጥር ይህ ብቻ ይሁን አይሁን እስካሁን ግልጽ መረጃ ስላለመገኘቱ ተገልጿል። የአውሮፕላኑን አደጋ ተከትሎ በአካባቢው የነበሩ ሌሎች 11 ሰዎች ላይ ጉዳት ማጋጠሙም እንዲሁ ታውቋል። በአካባቢው ያሉ ሰዎች ጥንቃቄን እንዲያደርጉም የአካባቢው ፖሊስ አሳስቧል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃ ወደዋስ እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት ድልና ሰላም ለኢትዮጵያውያን ሶሎዳ ሚዲያ